ሰላም ቤተሰብ እንዴት ናችሁ? ሰላማችሁ ይብዛ። እንግዲህ አብርሽ ያው በጭንቀት ምክንያት ታሟል ማለት ነው። ትዳሩን መፍታቱ በጣም በጣም አበሳጭቶታል፣ እና ያው ይህ ጭንቀት ደግሞ ለበሽታ ዳርጎታል ማለት ነው። በነገራችን ላይ አንዳንደኛ ገዳያችን ነው የምንወደው አቢልና ብሩክ የሚባሉ ልጆች በአብርሃም ሕይወት ውስጥ ከገቡ በኋላ አብርሽ ሁሌ ከመሰቃየት ሁሌ ከመጨነቅ ሁሌ ከመታመም ውጭ አንድ ቀን ደስተኛ ሆኖ አያውቅም ማለት ነው። የምሬ ነው። ያስተካከሉት ነገር ምንድን ነው? ጭራሽኑ ያጠፉት ነገር ነው የሚብስ በአብርሽ ላይ ማለት ነው። እና አብርሽን ደግሞ ብዙ ተናጋሪም ልጅ ስላልሆነ የሆነ እየከፋው ራሱ እነሱን ማስቀየም አይፈልግም እንጂ አሁን ላይ ነገሮች ትክት ብሎታል። ከሱ ጋር ያለው ከነሱ ጋር ያለው ነገር ሁሉ ማለት ነው እና ለምን ነገሮቹን እሱ ሳይፈልግ ነው እያደረጉ ያሉት? አብርሽ ደግሞ በመጀመሪያ ደረጃ እንግዲህ ማለት መጀመሪያ ነበረ መጀመሪያ ያው ነገሮችን ማስተዋል ነበረብን። በቃ ከሆነ በኋላ ደግሞ በዚህ ያክል መጎዳት፣ ምግብ አልበላም ማለት እስከ መታመም ድረስ መድረስ ማንን ነው የሚጎዳው? ነገ ነገሮች እንደሚስተካከሉ ተስፋ እያደረግክ መቆየት እንጂ እንደዚህ መታመሙ ተገቢ ነው ብዬ አላስብም። ምግብ መብላት አለብን። ምግብ ካልበላ ደግሞ ሊጠናክር አይችልም። ይሄ ልጅ በጣም ተዳክሟል ማለት ነው። እና ይሄ ሁሉ የሆነው ላይክ የሆነ የውስጥ የጤና እክል ምናምን ኑሮበት አይደለም። አብርሽ ጭንቀት ነው እንደዚህ እያደረገው ያለው አብርሽም ማለት ነው። እና ከአቅም በላይ መጨነቅ ደግሞ ለሌላ ለከፋ ነገር ያደርሳል እና አብርሽ ወንድማችን ባትጨነቅ ጥሩ ነው። በመጀመሪያ ደረጃ ከእነዚህ ሰዎች ቢርቅ ራሱ የምር ከአቤልና ብሩክ ከሚባሉ ልጆች ቢርቅ አብረሽ በጣም ደህና ነው የሚሆነው። ነገሮችን በራሱ ቢያስተካክል አሁን ላይ ህይወቱን በራሱ የሚመራበት ደረጃ ላይ አይደለም። በተለይ ይሄ አቤልና ብሩክ ማለት ከአብረሽ ህይወት ውስጥ እንደዚህ ቁጭ ብለዋል። በቃ ገብተው ተቀምጠዋል ማለት ነው። ሲጀመር ይሄ ሁሉ ነገር የሆነው በነሱ ምክንያት ነው። በመጀመሪያ ደረጃ ፈጥነው ሄርሜላን ከአብርሽ ጋር ባያስተዋውቁት ኑሮ ከዚህ ጋር አይደረስም ነበረ። አብርሽና ሩታ ተነጫነጩም ተጣሉም ይታረቁ ነበር። እሽ፣ ይሁን አስተዋወቁት። መቼም ያው በሷ ምክንያት ባይሆንም ጸቡ አሁንም ቢሆን በሄርሜላን ምክንያት እንዳልሆነ ነው እኔ ጸቡ የሚገባኝ። በሄርሜላ ምክንያት አልተጣሉም ነገር ግን የተለያዩበት ምክንያት ሄርሚላ ሆናለች። ማለት ያው ሩታም ሄርሚላ ከመጣች በኋላ ነው ነገሮች እየጋጋሉ እየተጋጋሉ የመጡት ቅናትም እያያዛት፣ በቃ ልክም እያያዛት ትዳር እስከመፍታት ድረስ ደርሳለች በሄርሚላ ምክንያት። መነሻው ሰባት ትሆንም መጨረሻው ግን ሄርሚላ ሆናለች። በሩታ በኩል ማለት ነው እና ዛሬ ደግሞ ድምድም አድርገው በቃ ለማይስተካከል ነገር ለምን ራስን ትጎዳለህ? ለማይሆን ነገር ለምን ደስ ትሆናለ? እያሉት ነበረ። እናንተ ፈጣሪ ናችሁ? እናንተ ማን ናችሁ? ነገ ይስተካከል አይስተካከል እንዴት ታውቃላችሁ? እንዴ፣ ዛሬማ ጭራሽ ፈጣሪ ነን ፈራጅ ነን እኮ ነው ያሉት። ሄር ሜላ ጭምር ማለት ነው። የምታውቁት ሚስጥር አለ እናንተ የምታውቁት ሚስጥር ካለ እንደዛ ልትሉ ትችላላችሁ። የምታውቁት ነገርም አለ። እንዴት ነው የሰው ልጅ ባይስተካከልም እንኳን ማለት ነው። በዚህን ያክል የሰውን ልጅ ተስፋ ለማስቆረት የምጥሩት ነገር በጣም ነው የሚያስጠላውና ይህ ልጅ ጭራሽ እንዳይነሳ እንዳይጠነክር ነው እያደረጉት ያሉ ማለት ነው። ለማይስተካከል ነገር ይባላል። ባይስተካከልስ አብርሽ፣ አይዞ በቃ ነቃ በል፣ አትፍዘዝ፣ ነገሮችን በማስተዋል እያቸው፣ ነገ ሌላ ቀን ነው፣ ነገ የተሻለ ቀን ሊመጣ ይችላል ብሎ ማበረታታ ሲገባቸው ጭራሽ ለማይስተካከል ነገር ራስን አትጉዳ። አዛኝ መስሎ ገዳይ ማለት እናንተ ናችሁ፣ የምር የዛሬ ቪዲዮ ባሰሩት ነው የሚሻላችሁ ማለት ነው ምናልባት ነገሮች ነገ ሊስተካከሉ ያሉ ነገሮችን ያበላሽ የዛሬ ቪዲዮ ሄርሜላ መጠየቋ ክፋት የለውም በእርግጥ ታሞ ነው ይሄ ልጅ ታሟል ሲታመም ደግሞ ሰው መጠየቅ ይሄ ባህላችን የሰውኛ ባህሪ ነው አደል እንዴ የሰውኛ ባህሪ ነው ግዴታ ነው አንድ ሰው ታሙ ለዛውም የምታቁት ሰው ዝም ማለት አችሉ ግን እኔ ዛሬ የፈረድኩት ባቤል ነው እንዴት በድጋሜ ከቤት ይጠራታል? ይችል ቢያንስ ነገሮች እንኳን ትንሽ እስከሚረሱ ድሮስ ጋብ ማለት አይቻልም እንዴ? በቃ እንደ አዲስ ነገርን ማነስ ማስነሳት ነው የሚፈልገው ያቤል የሚባል ልጅ። ለአብርሽ እንደማያስቡ የተረዳሁት ማለት ነው። ለማይስተካከል ነገር ለማይስተካከል ነገር እያሉ ተስፋ ሲያስቆርጡት ማለት ነው። እና በፍጹም ለአብርሽ የምትገቡ ሰዎች አይደላችሁም። እንደው ከህይወት ውልቅ ብላችሁ ውጡ ማለት ነው።